በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ውድ ክርስቶስ ቤተሰቦች እንደምንሰነበታቸው ብፁዕ ቅዱስ አቡነ ሺኖዳ የግብጽ ፓትሪያርክ ሶስተኛ ከጻፏቸው መጻሕፍቶች ውስጥ የዲያብሎስ ውጊያዎች የሚለውን መጽሐፍ እየተነጋገርንበት እንገኛለን። ባለፈው ቪዲዮችንም ስለ አንደኛውና ሁለተኛው የዲያብሎስ የውጊያ ባሕርያት ተብለው ስለተቀመጡ ተነጋግረናል። ዛሬ ደግሞ ባለችን አጭር ጊዜ የዲያብሎስ የውጊያ ባሕርያት ውስጥ ሶስተኛና አራተኛውን እንነጋገራለን ማለት ነው። ለቻነላችን አዲስ የሆናቸው ሰብስክራይብ እያደረጋችሁ ጀምሮ እንግዲህ በመጽሐፉ በተቀመጠው መሰረት ሶስተኛ ዲያብሎስ የውጊያ ባህሪ ብለው ቅዱስ አባት ያስቀመጡልን በውጊያው የሰለጠነና ማንነታችንን ጠንቅቆ የሚያውቅ መሆኑ ነው። እንግዲህ በቁጥርም እንደምናውቀው ዲያብሎስ የሰው ልጆችን በመዋጋት ከሰባት ሺህ ዘመን በላይ ልምድ አለው ማለት ነው ከተፈጠረበት ዓለም ከተፈጠረ ጀምሮ ወዲያውን እንደተፈጠረ ጀምሮ የጀመረው ስለሆነ ሰባት ሺህ ዘመን በላይ የሆነ የውጊያ ልምድ አለው ማለት ነው። እኛ እንግዲህ በአባቶቻችን ብንተካም ነገር ግን እርሱ በአባቶቻችን ዘመን የነበረም በእኛ ዘመን ያለም ወደፊትም በሚመጣው ትውልድ ሁሉ የሚኖረው እርሱ ራሱ ነው። ምክንያቱም እሱ እንደ መላእክት ስለሆነ ሥጋዊ ሞት አያገኘውም እና መጀመሪያው ጀምሮ አዳምና ህዋትን ከፈተነበት ጊዜው፣ ከዛም በፊት መላእክትንም ቢሆን ከፈተነበት ጊዜው ጀምሮ እስከ አሁኑ ድረስ ወደፊትም ቢሆን የሚኖረው እርሱ ራሱ ነው ማለት ነው። ስለዚህም ከሰባት ሺህ በላይ ከሰባት ሺህ ዓመታት በላይ የውጊያ ልምድ አለው ብለው ይናገራሉ አባቶቻቸው። በዚህም የተነሳ እንግዲህ ዲያብሎስ የሰው ልጅ ነፍስ ከአዳምና ከሔዋን ጀምሮ ደካማና ጠንካራ ጎኗን ጠንቅቆ ያውቃል። እንግዲህ ይህን ማወቅ ብቻ ሳይሆን በምን መልኩ መዋጋት እንዳለበትም የሚያውቅ ይሆናል ማለት ነው። ዲያብሎስ እንግዲህ የስነ ልቦና ጠቢብም ነው። ይህ ማለት እንግዲህ እኛ በዚህ በዘመናችን እንደምናውቀው በቲዮሪ ወይም በታሪክ መልክ፣ በትምህርት መልክ የተማረው ሳይሆን በተግባር ከሰባት ሺህ ዘመን በላይ በተግባር ጠንቅቆ የተማረው ልምድ አለው ማለት ነው። የሰው ልጅ ስነ ልቦና በደንብ ጠንቅቆ የሚያውቅበት ልምድ አለው ማለት ነው። ለዚህም እንግዲህ ዲያብሎስ የልቦናችንን በር በየት በኩል ክፍት እንደሆነእና በየት በኩል ደግሞ ዝግ እንደሆነ ጠንቅቆ ያውቃል። እኛ ልምዳችን ያደረግናቸው እርሱን የማይመቹት መልካም ጸባዮቻችን ከክርስቶስ ጋር አንድ የሚያረጉን ወደ እግዚአብሔር መንግስት የሚመልሱን መልካም ምግባሮቻችን ምን ምን እንደሆኑ እንዲሁም ደግሞ ለእርሱ ሥራ የተመቹ የሆኑ እንደ ልምድ አርጎ የሰጠን ዘወትር የምንቀውናቸው መጥፎ ባህሪዎቻችን ምን ምን እንደሆኑ እነዚህን ሁሉ ጠንቅቆ ያውቃል ማለት ነው። በየትኛው ደካማ ጎን እንዳለን፣ በየትኛውም ጠንካራ ጎን እንዳለን ያውቃል። ይህንንም እንግዲህ ያውቀን እርሱን ለማሸነፍ ከእርሱ በላይ ጠቢብ የሆነው የጠቢባን ሁሉ እውቀትን፣ ጥበብን የሚገልጽ ክርስቶስን ከጎናችን አድርገን ልንዋጋው ይገባል ማለት ነው። ይህንም እንግዲህ ክርስቶስን ከጎናችን የምናደርገው የእግዚአብሔር ትእዛዛት ስንጠብቅ ነው። በጾም በጸሎት በስግደት በፍቅር የቅርባይነት ስንኖር ነው። እንግዲህ ከክርስቶስ ጋር ስንኖር ጥበብን ሁሉ ለሰው ልጅ የገለጠ ክርስቶስ ከኛ ጋር ይሆናልና ማሸነፍ እንችላለን ማለት ነው። ሌላኛውና አራተኛው የዲያብሎስ የውጊያ ባህርይ የሆነው ደግሞ ብልህና ተንኮለኛ መሆኑ ነው። በዮሐንስ ራእይ ምዕራፍ ሀያ ቁጥር ሁለት ላይ የቀደመው እባብ ተብሎ ተጽፎ በእርሱ የቀደመው እባብ ተብሎ ሲጠራ እናገኛለን። በዘፍጥረት ምዕራፍ ሦስት ቁጥር አንድ ላይ ደግሞ ለባብም እግዚአብሔር ከፈጠሩ ፍጥረት ከምድራውሪ ይልቅ ተንኮለኛ ነበር ተብሎ ተጽፎ እናገኛለን። ይህ ማለት እንግዲህ ዲያብሎስ ከማንም በላይ ተንኮለኛ እንደሆነ የሚነግረን ነው ማለት ነው። በዚህም ተንኮለኛና ብልሃተኛነት የተነሳ እንግዲህ የውጊያ ታክቲኮቹን እየቀያየረ በሚመች መልኩ እርሱ ለማሸነፍ በሚመቸው መልኩ እየቀያየረ ሲዋጋ እናገኛለን። ብልህነቱንም ተጠቅሞ እንግዲህ ኃጢያትን ጽድቅ አስመስሎ፣ መጥፎ ስራን ጥሩ ስራ አስመስሎ በበጎ ምግብ አሸፍኖ ሲያሰራን ይኖራል ማለት ነው። በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደ እባብ ብልህ ሁኑ ብሎ ክርስቶስ የተናገረው እንግዲህ ይህን ቃል የተናገረበት ብዙ ሌላ ምክንያቶች ቢኖሩም ከእነዚህ ውስጥ አንዱ ዲያብሎስ ብልህና ተንኮለኛ ስለሆነ እኛም በብልሃት እሱን እንዋጋው ዘንድ ነው ማለት ነው። እንግዲህ እርሱ ይህን የመሰለ ብልህነትና ተንኮለኝነት ሲያሳየን፣ እኛም በብልሃት ብልህ ሆነን መልካም ስራዎችን በመስራት ከክርስቶስ ጋር ሆነን ልንዋጋውና ልናሸንፈው ይገባል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተባረከ እና የተመሰገነ ይሁን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ፣ እንዲሁም ለቻናላችን ቤተሰብ የሆናችሁ ደግሞ ላይክ እና ሸር እያደረጋችሁ በኮሜንት ሀሳብ አስተያየታችሁን እየገለጻችሁ የገለጻችሁ እንድታበረታቱን በክርስቶስ ስንጠይቃለው። በቀጣይ ቪዲዮ እስከምንገናኝ ይጨርሰን ነው